ሊመጥሬ ወስደት ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው ነው። እኔ ህግን ያዘ ነገር እንደማይፈት ከኔ ጋር በጣላ ቁጥር እኮ ሮጦ የሚሄደው ሌላ ሰው ጋር ነው፣ ሌላ ሴት ነው ይዞ ጎትቶ ሊ ይመጣው። ስለዚህ ለምንድን ነው እኔ እንደዚህ መሆኑ? እኔ እኮ እንደዚህ አይነት ነገር ሲያደርግ በርታ ከማለት ውጪ አንድም ልታስቆማችሁት የሞከራችሁት ነገር የለም። ትላንትና ደግሞ እንዴ፣ ግን ዛሬ ይህን ውሳኔ ስትወስን ሁላችሁም እያመጣችሁ ልክ አይደለም ምናምን አበሉ። አለይኩም ረህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ሩታ የቤት ቪዲዮ ተለቋል፣ አይታችኋል። መጥሪያ እንግዲህ ከወንድሟ ጋር ለአብርሽ ቤት ድረስ ወስዳለች። እንግዲህ ህግ ነው የሰጠኝ ህግ ነው መታዘዝ አለብኝ ብላ ቤት ድረስ ወስዳለታለች። እንግዲህ ከወንድሟ ጋር ወንድሜና ትጫኑ እያለች ወንድሟም እንግዲህ ብዙ ነገር እየተናገረ ነው ኤፍሬሙ። እንግዲህ ተከትሏት ወጥቶ እየለመናት ነው። እኔ ከኔ ጋር በተጣላ ቁጥር ከኔ ጋር በትንሽ ነገር በተጣላ ቁጥር እየሄደ ሌላ ሰው ጋር ነው የሚሄደው፣ ሴት ነው እየጎተተልኝ የሚመጣው። እንግዲህ ትዳርም ማክበር፣ ቤትም ማክበር፣ ለቤት መጨነቅ ትርፉ ይሄ ከሆነ ችግሬ ይሄ ከሆነ ይፈርምልኝና እኔም የራሴን ሕይወት እኖራለሁ እሱም የራሱን ሕይወት ይኑር፣ ነው እያለች ነው እንግዲህ እያለችው ይህንን እኛም እየተናገርን ነው። ነፍስ ጡር ባቶን እንኳን ሰው ልጅ አንድ ወደ ትዳር ከገባ እስከገባ ድረስ ድረስ ለትዳሩ ክብር መስጠት አለበት፣ ለቤቱ ክብር መስጠት አለበት። የፈለገ ሚዲያ ሰው ቢሆን፣ የፈለገ ፌመስ፣ የፈለገ ድራማ የሚሰራ ሰው ቢሆን ራሱ ክብር የሚባል ነገር አለ። ለኦዲንስ ክብር የሚባል አለ። ለትዳሩ ለባለቤቱ ክብር የሚባል ነገር አለ። የፈለገ ነገር ቢጣሉ እንኳን ችግር ቢኖር ችግራቸውን መፍታት ነው እንጂ ለልክ እያሉ ሄዱ። ሌላ ሌላ ሴት ጋር ከሌላ ሴት እየጎተቱ መምጣቱ ተገቢ አይደለም። እኛም ግራ ገብቶን ብዙ ጊዜ እየተናገርኩ ነው። ካብርሽ ማይጠበቅ ነው ይያልኩኝ ማለት ነው። በዛ ላይ ደግሞ ባለተዳርነት ብቻ ሳይሆን እሷ ነፍሰ ጡር እየደከመች የሄደች ልጅ ናት። እንግዲህ ለትዳራቸውም ክብር የሚባል ነገር አለ። ክብር መስጠት አለባቸው እነዚህ ልጆች። እኛ ምን እናቃለን አብሮ ከጀመሩ ጀምሮ ነው የምንከታተላቸው አብርሽና ሩታል ማለት ነው። አብሮ ነው የሳ የሰሩት አብሮ ነው ያደጉት። ለስራ ተገናኙ። ከዛ ፍቅር መጣ፣ ወደ ፍቅር ገቡ። ፍቅር ብቻ አልቀረም፣ ተጋቡ። ተጋብቶ ራሱ የው ነፍሰ ጡርና እንግዲህ እሷ መውለጃዋ የደረሰ በደረሰበት ሰዓት ነው እንግዲህ ይሄው ሁሉ ብጥብጥ እየተፈጠረ ያለው ማለት ነው። አብርሽ በፊት በጣም ጥሩ ልጅ፣ ትዕግስተኛ ነው፣ መልስ እንኳን አይመልስም ለሰው ለተቸገረ ሰው ክብር ያለው ሰው ነው እያለን በጣም እናሞግሷለን፣ እንወደዋለን። አሁንም ሌላ ሰውን እየነካው የለም ሌላ ጥፋት ያጠፋው ነገር የለም። ግን ሴት ልጅ ናት። ለሴት ልጅ ደግሞ ክብር መስጠት፣ መስማት፣ ሰዓት መስጠት አለበት። በዛ ላይ ደግሞ ነፍሰ ጡር ናት፣ መውለጃዋ ላይ እየደረሰ ነው፣ ደክማ ነው ያለችው። በዚህን ሰዓት የፈለገ ስራ ቢሆን እንኳን እንደዚህ አይነት ቪዲዮ መስራት የለበትም፣ እያልኩ እኔ በቪዲዮ ላይ እየደጋገምኩ እየተናገርኩ ነው። እሷም እያለች ያለችው እንግዲህ ይሄ ነው። እኔ ብዙ ጊዜ እንጣላለን፣ ስንጣላ እየሮጠ ሌላ ሰው ጋ ነው፣ እየሮጠ ሌላ ሴት ጋ ነው መሆን የለበትም። እስከእከለስ እኔ ለምንድን ነው እኔ ለቤቴ ነው ለትዳሬ ነው እስካልኩኝ ስላልኩኝ ነው ይሄ ሁሉ የሚደረግብኝ ይሄ ሁሉም የሆንብኝ እያለች ነው። እውነት ነው፣ እኛም እያልን ያለው ነገር ነው። አብርሽ በዚህ ላይ በጣም ትልቅ ጥፋት ነው፣ ጥፋት አለው። ሁሉም እንግዲህ ሩታም ስታጠፋ ሩታ አጠፋች እያለን ነው። በፊት ቪዲዮ ስንሰራም እሷ ጥፋት ሲኖራት እሷም ወይ ከሌላ ሰው ጋር ፕራንክ ስንሰራ ምን ስትል ችግር ሲኖር ችግር አጠፋች እያልን ነው። ግን በዚህን ሰዓት ብታጠፋ ራሱ አብርሽ ነው መተው ያለበት እንጂ በዚህ ልክ እንትን ማለት የለበትም። እንግዲህ ዛሬ መጥሪያ ብላ ከወንድሟ ድረስ እንግዲህ ቤት ድረስ ሄዳ ኤፍሬም ደንግጦ ተከትሎ እየተናገራት ነው። ልጁ ደግሞ አትጫናት እያለ ነው እንግዲህ ትዳር መፍረስ ነው ያለበት ነው የምትለው ሰው መለያየት ያለበት ነው የምትለው እያሉ ሲሉ፣ እንግዲህ እናንተም በፊት ዝም ብላችሁ ነበር። ከሐረሜላ ከህይወታቸው ትውጣ ብዬ ብዙ ጊዜ ስናገር እናንተ ምንም ነገር አልተናገራችሁም ዝም ብላችሁ ነበር እያያችሁ ያላችሁት አሁን በዚህ ልክ እዚህ ደረጃ እሷ ስትቆርጥ ገና ተነስታችሁ የምትናገሩት፣ እንድትጫኗት አልፈልግም እያለ ነው እንግዲህ ወንድም የተብየው ማለት ነው። እና አሳዛኝ ቪዲዮ ነው። ነገራቸው እየቀጠለ እየሄደ ነው እንጂ እያቆመ አይደለም። ሩታም ያው በንዴት ነው ያለችው። መቼ ይሁን እንደ በፊቱ ተመልሶ አብሮ እየሳቁ እየተጫወቱ ሰፕራይዝ የተደራረጉ ቪዲዮ የሚሰሩት አላውቅም ብቻ እንዲህ ሲታይ እውነት ይመስላል። አላቅም ተጣልቶ ሊለያዩ ከለስጥላቸው ኑሯቸው ለማለትም ይከብዳል። አብርሽና ሩታ ያው እንደዚህም ሆኖ ድራማ ነው፣ ፕራንክ እየሰሩ ነው። ግን ፕራንክም ቢሆን የሚያስደነግጥ ነው። ያስደነግጣል፣ የእውነት ይመስላል። እኔ በፊት እውነት አይደለም አትጨነቁ ነበር ምለው፣ ኦዲንሶችን ማለት ነው። እንደዛ ነበር ምለው ግን አሁን እኔ ራሴ እውነት እየመሰለኝን እውነት ሩታ እንደዚህ ሁናነብሰጥሩና በዚህ ልክ እንደዚህ አይነት ቪዲዮ ሲሰሩ የእውነት የእውነት ነው እየመሰለኝ ያለው ማለት ነው። እንግዲህ ሩታ እየተረጋጊ እንበላት። አብረሽ አንተም ቆም ብለህ አስብ እንበል። ሌላ የምንለው ነገር የለም። እንግዲህ በሌላ ቪዲዮ እስከምንገናኝ ለቤት አዲስ ሰብስክራይብ፣ ነባር ነበር፣ አብራክስ ላይክ፣ ሼር፣ ኮሜንት። አሰላም አለይኩም ወራህመቱላሂ ወበረካቱ